ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ ያለሁላችሁ ቤተሰብ። ዛሬ እንግዲህ ለየት ባለ ነገር ነው የመጣሁት። እሱ ምንድን ነው? እንደምታዩት እንግዲህ አሌክሳችን ሰውነቱን ታቶ ተሰርቷል ማለት ነው። በቅድሚያ ግን እስኪ የተሰራውን ታቶ ላሳያችሁ። እሺ ቤተሰብ፣ ታቶውን እንግዲህ እንዳያችሁት ነው፣ ይሄን ይመስላል። በነገራችን ላይ እኔ በጣም ወድጄዋለሁ፣ የእውነት በጣም ነው የሚያምረው። እኔ በጣም በጣም ራሴን ወክዬ ሳወራ በጣም ነው የሚያምረው፣ በጣም ወድጄዋለሁ። እጅግ በጣም ነው ማለት ነው የሚያምረው። እና አሌክሶ ይመች፣ በጣም ያምራል፣ ወደናዋል። ግን አንድ ነገር ማለት የምፈልገው ነገር አለ። ምንድን ነው አንዳንድ ሰዎች አዶናይ ኮፒ የአዶናይ ኮፒ የአዶናይ ኮፒ እያላችሁ በየቪዲዮ ላይ ኮመንት ታደርጋላችሁ፣ እና በጣም ነው የምትገርሙት። እንዴ ኮፒ ታቶ ኮፒ የሚባል ነገር የለም። በነገራችን ላይ ይሄ ልጅ የወደደውን የፈለገውን የመሰራት በሰውነቱ መብት አለው። ሲቀጥል ደግሞ ይህንን ታቶ እየተሰራው አዶናይ ብቻ አይደለም። ማኑ ለአዶናይ ብቻ እየፈቀደው ደግሞ ቢሆንስ ቢሆን ምን ችግር አለው? ከሱስ አይቶ ከሆነ የተሰራው ምን ችግር አለው? ወንድማማቾች ናቸው። የአንድ ሀገር ኢትዮጵያዊ ወንድም ሆኖ ምን ችግር አለው? የሆነ ሰው የሆነ ልብስ ለምሳሌ የሆነ ሰው ላይታችሁ ወዳችሁ እንደምትገዙት ማለት እኮ ነው። ታቶ አየው፣ ወደደው፣ ተሰራው። ኢትስ ኖርማል። ገባችሁ? ከኛ ከኪሳችን የወጣ ነገር የለ። እኛን የጠየቀ ያስቸገረን ነገር የለ። በገንዘቡ ገንዘቡን ፍጭ አድርጎ ለተሰራው ነገር በሰውነቱ በገላው አይመለከተንም። የአዶናይ ኮፒ፣ የአዶናይ ኮፒ እያላችሁ በየኮመንቱ ላይ አንድ አንድ የምትል ከሰከሱ ሰዎች አላችሁና መብቱ ነው። ኮፒ አድርጎም ከሆነ መብቱ ነው። ሲቀጥል ደግሞ በነገራችን ላይ ይሄ ነገር እንደ ፋሽን እየሆነን ልበል፣ የሆነ ሰው የሆነ ነገር ሲያደርግ ከንትና አይተክ ነው ኮፒ ምናምን የሚባል ፋሽን መጥቷል። በእኛ ኮሚኒቲ መብቱ ነው ቤተሰብ። ይሄ ልጅ የተመቸውን የመሰራት መብት አለው። ሲቀጥል ደግሞ ይሄንን ታቶ እየተሰራ አዶናይ ብቻ አይደለም። ምናልባት ስለማታዩ ይሆናል በጣም ብዙ የተሰሩ ሰዎች አሉ። ይህንን ታቶ ኬ አንድ አዶናይ ብቻ አይደለም እና እሱን ያሸማቀቃችሁ ያሳፈራችሁ እንትን ያላችሁ መስሏችሁ ከሆነ አሌክስ መስሚ ወጠጥ ነው። እንኳን ይህንን ተራ አሉባልታ አይደለም ከዚህ በላይ በጣም ብዙ ነገር ያሳለፈ ሰው ነው እና በጣም ያምራል። ባይዘዊ ሰውነት ያስፈልጋል ለዚህ ለዚህ ታቶ ራሱ ጥሩ እንትን ያስፈልጋል እና በጣም ነው የሚያምረው። በጣም በቃ በጣም ነው የሚያምረው። የእውነት እኔ የታቶ ደጋፊ ባልሆንም ያምራል። ታቶ ወድጃ አለው። እኔ በእርግጥ የታቶ ደጋፊ አይደለውም፣ ግን ደግሞ እሱ የሚያስደስተው ከሆነ አንድ ሰው እኔ ስሜቱን አከብራለሁ። አሌክስ የሚያስደስተው ከሆነ ይሄ ነገር እኔ ያምርብኛል ያስደስተኛል ብሎ ካሰበ አንደኛ ሰውነቱ ነው፣ ሁለተኛ ገንዘቡ ነው። በሰውነቱና በገንዘቡ የፈለገውን ማድረግ መብት አለው ማለት ነው። ሶ ቤተሰብ፣ እናንተ ምን ትላላችሁ? ለዚህ ታቶ ምን ትላላችሁ? ወዳችሁታል ወይስ የደብራችሁ ነገር አለ? ምን ትላላችሁ? በዚህ ታቶ ዙሪያ እስኪ። በጣም ብዙዎቻችሁ ኮመንት ላይ እያየው ነበር። ጥሩ ነው፣ አብዛኞቻችሁ አንዳንድ አላችሁ ኮፒ ያላችሁን ትምትል እንጂ አብዛኞቻችሁ አስተያየታችሁ ጥሩ ነው። ግን እስኪ ሞር ደግሞ የዩቱብ ፋሚሊ ምን ትላላችሁ? ታቶውን አስገብቼ ላችኋለሁ። ቲክቶክ ላይ የማይታችሁ ሊሆን ይችላል። ምን ትላላችሁ ተመችቷችኋል? እና ደግሞ ለዚህ ታቶ ከአስር ስንት ትሰጡታላችሁ? የእናንተን ስሜት ማወቅ እፈልጋለሁ። እኔ እንዳልኳቸው የታቶ አድናቂ አይደለሁም፣ ግን ደግሞ ታቶ ያምራል። እሱን ካስደሰተው ደግሞ መብቱ ነው። ስሜቱን ማክበር አለብን። ቤተሰብ ስሜቱን ማክበር አለብን። እሱን የሚያስደስተው ነገር እኛን ሊያስደስተን ይገባል። ሶ እኔ ወድጀዋለሁ፣ በበኩሌ የራሴን ስናገር ማለት ነው። በጣም ያምራል እና እረፉ። ኮፒ ምናምን እያላችሁ የምትናገሩ ሰዎች በዚህ በሰለጠነ ዘመን የታቶ አይነት ብሎ እኮ ጎግል ላይ ሰርች አድርጎ በጣም ብዙ የታቶ እንትኖች ሊመጡለት ሊያገኝ ይችላል። ገባችሁ? ስለዚህ ኢትስ ኖርማል። አንድ አዶና የተሰራ ከአዶና የተክኖ ምናምን እያላችሁ ባትናገሩ መልካም ነው። እሱን የምታሸማቅቁ በዚህ መስሏችሁ ከሆነ አሌክስ መስሚያው ጥጥ ነው። አይሰማችሁ አይሰማችሁም። አሌክስ መስሚያው ጥጥ ነው። እንኳን ለዚህ ለተራ ነገር አይደለም ለምንም የማይበገልሽ ነውና፣ አሌክሶ ይመች። አንተ ይመቸኛል ያስደስተኛል ብለ ያደረከው ነገር እኛ ይመቸናል ያስደስተናል። እኛ ምንም ብታደርግ ሁሌም ከጎን ነን። በሰውነትና በገንዘብ ደግሞ የፈለግከውን የማድረግ መብት አለክ። ሶ እኔ ደግሞ የእናንተን ስሜት ማወቅ እፈልጋለሁ። ቤተሰብ እናንተ ምን ምን ትላላችሁ? አይ ባያደርገው አሪፍ ነበር። ኦር ደግሞ ያምራል፣ መብቱ ነው። ስንት ትሰጥፉታላችሁ ግን እናንተን ስሜት ደግሞ እስኪ ማወቅ እፈልጋለሁ። ና ስሜታችሁን ሁላችሁን ኮመንት ላይ እንድታሳውቁኝ እፈልጋለሁ። እና ይሄ ነው በታቶ ዙሪያ። ከዛ በመቀጠል ደግሞ ቤተሰብ ከዚህ በፊት ሰርፕራይዝ አለ ምናም ብያችሁ ነበር እና አሌክስ ወደ ሁጋንዳ እንደሚሄድ ነገራችሁ ነበር። በነገራችን ላይ እኔ አልዋሽም እውነቴን ነው የምላችሁ። እኔ አልዋሽም። አሌክስ በዚህ ሰዓት ኡጋንዳ እንዳለ ታውቃላችሁ ብዬ ተስፋ አደርጋለሁ። አሁን አሌክስ በዚህ ሰዓት ያለው ኡጋንዳ ነው። ይሄን ደግሞ ከፈለጋችሁ በፈለጋችሁት መንገድ ቼክ አድርጋችሁ መድረስ ትችላላችሁ። ዚስ ታይም አሌክስ ያለው ኡጋንዳ ነው። ኦኬ ቤተሰብ፣ ሶ አሌክስ ኡጋንዳ ነው ያለው። ይህንን ደግሞ ካላመናችሁኝ ቼክ አድርጋችሁ መድረስ ትችላላችሁ። እኔ ምንም የሚያሻሸኝ ነገር የለም። ከዚህ በፊት ኡጋንዳ ወደ ኡጋንዳ እንደሚሄድ ነግሬያችኋለሁ፣ ቪዲዮ ሰርችላችኋለሁ። ገባችሁ? ስለዚህ አሁን አሌክስ የት እንዳለ ከፈለጋችሁ ማጣራት ትችላላችሁ። እኔ ግን ኡጋንዳ እንዳለ ነግራችኋለሁ። ያ ያለው እውነታ ይሄ ነው። እና ደግሞ ኡጋንዳ ሄደበት ምክንያት ምንድን ነው ምናምን ካላችሁኝ እሱ እንግዲህ ሰርፕራይዝ ነው የምታዩት። አሁን በጥቂት ቀናት ውስጥ የምታዩት ይሆናል። አሌክስ እጅ በጣም የሚያስደስተው በጣም በህይወቱ ማግኘት የሚፈልገው ሰው በጣም ለሱ ትልቅ ቦታ ያለውን ሰው በህይወቱ በቃ በጣም የሚወደውን ሰው ያገኛል፣ ይገናኛል። ያ ሰው ደግሞ ማን ነው? እንግዲህ አይዶን ነው የምታውቁም ልትኖሩ ትችላላችሁ። እኔ ግን ከእኔም አፍ ምንም አይወጣም። እኔ አሁን ምንም አልላችሁም። ግን ደግሞ አሁን በጥቂት ቀናት ውስጥ የምታዩት ይሆናል። ሰርፕራይዙን በጣም በቃ ለአሌክስ ትልቅ ትልቅ በቃ ትልቅ ቦታ ያለው ቀን ነው። ያ ቀን ሊሆን የሚችለው በጣም በህይወቱ ትልቅ ቦታ ያለውን ሰው ነው የሚያገኘው በህይወቱ። ይሄ ደግሞ ለሱ በቃ ትልቅ ሰክሰስ ነው። ቤተሰብ የእውነት ይሄ የእሱ ደስታ እኛን ሊያስደስተን ይገባል ብዬ ነው የማስበው። እና የእውነትን ራሱ ያንን ቀን ለማየት በጣም ነው የጓጉ ምክንያቱም ይሄ ደስታ እሱን ምን ያክል ሊያስደስተው እንደሚችል ስለማወቅ ማለት ነው። እና ስሜቱ ከአሁኑ ተጋብቶብኛል። ስለዚህ ቤተሰብ እኔ ከፈለጋችሁ አሁን የት እንዳለ ማወቅ ከፈለጋችሁ አጣርታችሁ ማወቅ ትችላላችሁ። እኔ ግን ያለበትን ነግሬያችኋለሁ አለው። ቤተሰብ ከዚህ በፊትም እዛ እንደሚሄድ ነግሬያችኋለሁ አለው። ያለው ይሄ ነው። ቀጣዩን ደግሞ ያለውን ደስታ ፌሽታ፣ ሰርፕራይዝ ደግሞ ቀጣዩን የሚያስደስተውን ነገር ደግሞ በቀናቶች ውስጥ አብረን የምናይ ይሆናል። በጣም ደስ የሚል ነገር አለ። አሌክስን በጣም የሚያስደስተው በቃ በጣም የሚያስደስተው ነገር ነው ከፊታችን ያለው እኛም የምንደሰትበት ነው። ይሄ ነው ቤተሰብ እንዳልኳችሁ፣ ሃሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማወቅ ፈልጋለሁ፣ ከአስር ስንት ትሰጡታላችሁ ለዚህ ታቱ? የተመቻችሁ ይመቻችሁ፣ ያልተመቻችሁ የሚመቻችሁ። እኔ ግን ተመችቶኛል። ለማንኛውም አሌክሶ ወዳለሁ አከብራለሁ። ዴዚ እወድሻለሁ አከብርሻለሁ።